የግብፅና ኤርትራን እቅድ ያመከነው የሶማሊያ እርምጃ አል-ሲሲ አደገኛ ቅርቃር ውስጥ ገባ ከአሜሪካ ጋር መላተሙን የቀጠለው የግብፅ መንግሥት ሶማሊያን በመደለል ላይ የተጠመደው የግብጽና ኤርትራ ሰሞንኛ ጥምረት እቅዳቸው ሁሉ እንዳሰቡት አልሄድ ብሏል። ሶማሊያ ዘግይታም ቢሆን ጠላትና ወዳጇን ተረድታለች። ግብጽ ኤርትራን እንደ ቤዝ ተጠቅ ዛሬም ቢሆን ቀጠናውን ለማናገት ተግታ እየዳከረች ነው። በዚህ የግብጽና ኤርትራ ቀጠናዊ የማመስ ተግባር ደግሞ የቀድሞ ወዳጃቸው ሶማሊያ የጦስ ዶሮ መሆኗ ተሰምቷል። ሶማሊያ ከአሜሪካ እስከ አፍሪካ ህብረት ድረስ በሚደረግላት ወታደራዊ ድጋፍ አልሸባብ እየተዳከመ ነው ቢባልም ወዲህ ደግሞ ግብጽ ቀጠናውን የሽብር ማከል ለማድረግ አሸባሪውን ቡድን በድብቅ እየደገፈች ስለመሆኑ መረጃዎች እየወጡ ነው። ዛሬም ድረስ ከአሜሪካ የድጋፍ ምጽዋት ያልተላቀቀችው ግብጽ በቀጠናው በሚንከላወሱ የአሜሪካ መርከቦች ላይ ዋና ተግዳሮት የሆነውን የየመን ታጣቂ ቡድን እየደገፈች መሆኑም ግርምትን ይጫረ ሆኗል። በዚህም ግብጽ አሁን ወደ ማይወጣው ማጥ ውስጥ እየገባች እንደሆነ የቀጠናው ተንታኞች እየገለጹ ነው። እኛም በዛሬው ጥንክራችን የከሸፈውን ሰሞንኛ የግብጽና ኤርትራ ሴራ ለ እንዳስስ ወደናል። ውድ የሁሉ ዴይሊ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በመጋበዝ ቤተሰቡን ይወዳጁ እያልን ወደ መረጃው እናሻግራችሁ። ሶማሊያ የግብፅና ኤርትራን ግብዣ ሁለት ጊዜ ውድቅ ማድረጓ ተሰምቷል። ይህን ተከትሎ ኤርትራና ግብፅ አልሸባብ እየደገፉ ስለመሆናቸው ተገልጿል። ከሰሞኑ ግብጽና ኤርትራ ሶማሊያ በሌለችበት መድረክ ስሟን በመጥቀስ የሶማሊያ ጥቅም አስከባሪ እንደሆኑ አይነት የበልጣበልጥ መግለጫ ወጥተው ነበር። ይሁንና ኢትዮጵያ የሞቃዲሾ ፕሬዚዳንት ሀሰን ሼህን ከገቡበት ቅርቃር ቀስቅሳ በአንካራ ስምምነት ከግብፅና ኤርትራ መንጋጋ ፈልቅቃ ማውጣቷ ታላቅ ድል ሆኖ ተዘግቦ ነበር። ታዲያ ከሰሞኑን ሀሰን ሼህን መንግስት የተለያየ መደለያ ሳይቀር በማቅረብ ከጎናቸው ለመሰለፍ እየዳከሩ ያሉት ሁለቱ ሀገሮች ምኞታቸውን ከንቱ ስለመሆኑ ነው የተሰማው። ኢትዮ ሪቪው ለጉዳዩ ቅርብ የሆኑ አንድ ፖለቲከኛ አናግሮ በሰራው ዘገባ ሀሰን ሼህ ሁለት ጊዜ በካይሮ ስብሰባ እንዲታደሙ ጥሪ የተደረገላቸው ቢሆንም ግብዣውን ውድቅ ስለማድረጋቸው የተዘገበው። ለዚህም ምክንያት ደግሞ ሀሰን ሼህ የግብጽና ኤርትራ ከጀርባ የሚሸረብ ሴራ ማመን ባለመቻላቸው ነው ተብሏል። በአሁኑ ሰዓት ከአሜሪካና እስራኤል ጋር በመሆን በሶማሊያ ነጻ ይዞ ቦታውን እያሰፋ ያለው አልሸባብን ክፉኛ እየደበደበች ያለችው ለኢትዮጵያ ደግሞ የፕሬዝዳንት ሀሰን ሺህን ህልውና መታደጓ ሌላ ትልቅ እንድምታ ያለው ጉዳይ ሆኗል። ይህም አሁንም ኢትዮጵያ በቀጠናው ላይ ሽብርተኝነትን በመዋጋት ረገድ ያላትን ሚና አይተኬ ስለመሆኑ ትልቅ ማሳያ ሆኗል። በተቃራኒው ከሰሞኑን አልሸባብ በየመን ሀውቲ አማጽያን አማካኝነት በርካታ የጦር መሳሪያ ማግኘቱን ተከትሎ አንዳንድ መረጃዎች እንደሚጠቁሙት ከሆነ ሀሰን ሺህን ከዚህ ድጋፍ ጀርባ የኢሳያስና አልሲሲ እጅ ሊኖሩበት እንደሚችል መስማታቸው እንደ ምክንያት ተገልጿል። ይህ መሆኑ ደግሞ በቀጣይ ኤርትራን በተመሳሳይ በግብፅ ከጀርባ ላለመወጋት ምንም ዋስትና እንደሌላት ያመለከተ ነጥብ ሆኗል። ከዚህ ቀደም የዛሬው ፕሬዚዳንት ታዬ አጽቀስላሴ በውጭ ጉዳይ ሚኒስቴርነታቸው ዘመን ግብፅ ወደ ሶማሊያ የምታስገባው መሳሪያ ጉዳይ ያሳስበናል በማለት ዞሮ ዞሮ አልሸባብ እጅ እንዳይገባ ስጋታቸው ገልጸው አስጠንቅቀውም ነብ ሲያስጠነቀቁ ሶማሊያ አካባቢውን ለማተራመስ ከሚጥሩ አካላት ጋር የምታደርገው እንቅስቃሴ ባዘቦት የሚታለፍ ነገር አይደለም። ስለሆነም ሶማሊያ ይህንን ልታቆም ይገባል በሚል ዲፕሎማሲያዊ ቋንቋ ነበር ያስጠነቀቁት። ታዲያ አሁን ላይ የሚወጡ መረጃዎች ይህንን ስጋትና ማስጠንቀቂያ የሚያጎሉ እየሆኑ ነው። በዚህም ኢትዮጵያ፣ አሜሪካና እስራኤል በህብረት እርምጃ እየወሰዱበት ያለውን አልሸባብ ከባድ መሳሪያዎችን እንዴት ታጠቀ? ማንስ አስገባለት? አልሸባብ ሀይሉን አጠናክሮ ግዛቱን ሲያስፋፋ ቪላፓርክን በቅርብ ርቀት ሲከብ ሶማሊያን ከጥቃት ለመታደግ ቀዳሚ ነን ሲሉ ነ የነበሩት ግብጽና ኤርትራ እየደረሱ የሚሉት ጥያቄዎች ከተራ ስጋት ወደ ስትራቴጂካል ውሳኔ እንዲያመራስ ችሏል። በዚህም ሳያበቃ አልሸባብ ከሰሞኑን አድማሱን አስፍቶ በመካከለኛው ሸበሌ የምትገኘውን የካሊ ጋዱድ ስትራቴጂካዊ ከተማ መያዙን ተከትሎ በአካባቢው ከባድ የተባለ እልቂት ተስተናግዷል። በሌላ በኩል የሶማሊያ የጸጥታ ኃይሎች ደግሞ የአልሸባብ መደበቂያዎችንና የጦር ሰፈሮችን በማፍረስ እንደ አልፉርቃን ያሉ አካባቢዎችን መልሶ መቆጣጠሩን ተከትሎ አንጻራዊ መሻሻል አሳይቷል። ታዲያ ይህ በእንዲህ እንዳለ ወደ ዋናው ጉዳይ ስንመጣ ሶማሊያ እንደተመለከተው ያደረገው የአልሸባብ አቅም መፍጠርም ከየት መጣ የሚለው ጉዳይ የተለያዩ ምልክቶችን አስከትሏል። አልሸባብ ከሁቲ ታጣቂዎች ጋር በትብብር እንደሚሰራ ከዚህ በፊት በተደጋጋሚ የወጡ መረጃዎች ይጠቁማሉ። ሁለቱ ቡድኖች ከዚህ በፊት በቀይ ባህርና በህንድ ውቅያኖስ የአሜሪካና የብሪታንያ መርከቦችን ለማጥቃት መስማማታቸውም የሚታወስ ነው። በዚህም በኢራን እንደሚደገፉ የሚነገርላቸው የሁቲ ታጣቂዎች ለአልሸባብ ድሮኖችን እስከመስጠት የሚደርስ ትብብር አላቸው። ይህን ትብብራቸውን በተመለከተ ደግሞ የአሜሪካ ደህንነት ተቋም ሳይቀር ይፋ ያደረገው ጉዳይ ነው። ሀብቲዎች ከአልሸባብ ጋር የፈጠሩት ህብረት በተለይም በቀይ ባህርና በህንድ ውቅያኖስ የሚንቀሳቀሱ የአሜሪካና የብሪታንያ መርከቦችን በጋራ ማጥቃት የተመሰረተ ነው። በዚህም ሀብቲዎች ከ2023 ጀምሮ በኤደን ባህረ ሰላጤና በቀይ ባህር 190 ጊዜ የአሜሪካ የንግድ መርከቦች ላይ ጥቃት ፈጽሟል። ከዚህም በተጨማሪ በቀጣይ በህንድ ውቅያኖስ ላይ ያላቸውን ተጽዕኖ ለማስፋት እቅድ ይዟል። ለዚህም ምቅዳቸው መስመር ደግሞ ከአልሸባብ ጋር በጋራ መስራትን የመረጡ ሲሆን በምላሹ ዘመናዊ ሚሳይሎችንና ድሮኖችን ለአልሸባብ ለማስታጠቅ መስማማታቸው ይነገራል። በዚህም ሀብቲዎች በደቡባዊ ሶማሊያ ቡድን በሚገኙት ስፍራ የድሮን መቆጣጠሪያ መሰረተ ልማቶችን የሚገነቡ ኢንጂነሮችን እስከ መላክ ደርሰዋል። ይህንን ተከትሎ ጉዳዩ የአሳሰባት አሜሪካ ለአመታት ለአልሸባብ የሚደረገውን በሚሊዮን ዶላር የሚቆጠር የጦር መሳሪያ ድጋፍ እና ሽያጭ ለመቆጣጠር ብትሞክርም የተሳካ አይመስልም። በ22 የሀገሪቱ ግምጃ ቤት ለአልሸባብ የጦር መሳሪያ ያሳልፋሉ ባላቸው በስምንት ኩባንያና ግለሰቦች ላይ ማቀመጣሉ ይታወሳል ከዚህም በላይ በአፍሪካ ህብረትና በአሜሪካ የሚታገዘው የሶማሊያ ጦር በአልሸባብ ላይ በከፈተው መጠነ ሰፊ ዘመቻ የአልሸባብን ይዞታዎች ማጥበብ ችሎ ነበር ሆኖም በወታደራዊ ስትራቴጂ ድክመት ሙስና ወታደራዊ አመራሮች ለጦሩ በሚላከው ምግብና ጥይት ስርቆት ላይ መሰማረታቸው አልሸባብ ከሀውቲ ያገኘው ድጋፍ ሲጨምር የተነጠቃቸውን ስፍራዎች ማስመለስ አስችሎታል ነው የተባለው ከዚህም በላይ የታጣቂዎች ቁጥር ቀንሶበት የነበረው ቡድኑ በአሁኑ ወቅት ወደድሮ ይዞታው ተመልሶ ከ13ሺ በላይ ታጣቂዎች እንዳሉት ይገምታል። ታዲያ ወደ ሰሞንኛው ጉዳይ ስንመጣ ደግሞ አልሸባብ በየመን ሀውቲ አማጽያን አማካኝነት በርካታ የጦር መሳሪያ ማግኘቱን ተከትሎ እየወጡ ያሉ መረጃዎች እንደሚጠቁሙት ከሆነ ኢሳያስና አልሲሲ ከዚህ ተግባር ጀርባ እጃቸው እንዳለበት ተመላክቷል። ይህም የአልሲሲ አስተዳደር በይፋ ከአሜሪካ ጋር መላተሙ የማይቀር ጉዳይ አድርጎታል። አሜሪካ በቀጠናው አላላውስ ያላትን የሚገኝ የየመን ሀውቲ አማጽያንን ልክ ለማስገባት ያመቻት ዘንድ ለሶማሊላንድ እውቅና ሰጥታ በምትኩ በርበራ ወደ ጥግ የጦር ቤዝ ለመገንባት መወሰኗና የተለያዩ የዜና አውታሮች ይፋ አድርገዋል። ይህ ውሳኔ ደግሞ ለኢትዮጵያ መልካም አጋጣሚ እንደሆነ የዘርፉ ምሁራን ይገልጻሉ። በዚህ ላይ እስራኤል በይፋ ኢትዮጵያን እንደምትደግፍ ማስታወቋ የዲፕሎማሲያዊ ዕድል አግዝፎታል። ከሰሞኑ ኤርትራና ግብጽ ካይሮ ላይ ኢትዮጵያ ወደ ቀይ ባህር ድርሽ እንዳትል ለመከላከል መስማማታቸው ሲያወጁ በተመሳ ተመሳሳይ ሰዓት ጠቅላይ ሚኒስትር አብይ አህመድ ከእስራኤል አቻቸው ቤንያሚን ኔታንያሁ ጋር ያደረጉት የስልክ ውይይት ፍሬ ጉዳዩ ይፋ ሆኗል። በስልክ ውይይቱ ወቅት እስራኤል ኢትዮጵያ የቀይ ባህር ተዋሳኝ ለመሆን ለያዘችው ጥረት ያልተገደበ ድጋፍ ታደርጋለች ሲሉ ኔታንያሁን መናገራቸው ለግብጽና ኤርትራ ምህላና ማጠፊያ ሆኖ ተወስዷል። ይህን ተከትሎ ጉዳዩን በጥንቃቄ የሚከታተሉት የዲፕሎማሲ ጠበብቶች ደግሞ የኢትዮጵያ የባህር በር ባለቤትነት ጥያቄ ዝም ብሎ የተነሳ እንዳልሆነ፣ ይልቁንም አስቀድሞ ብዙ ርቀት የተ በት እንደሆነ አመላካች ነው ሲሉ አድናቆታቸውን እየሰጡ ነው። ታዲያ ሶማሊያን ከአድማስ ወጥታ በአሜሪካና እስራኤል ታጅባ ወደ ቀይ ባህር እየገሰገሰች ያለችውን ኢትዮጵያ የባህር በር አያስፈልግሽም በሚል እየተቃወሙ ያሉት የግብጽና ኤርትራ ሰሞንኛ ድንፋታ የቱንም ያህል ርቀት እንደማያስኬዳቸው ነው እየተገለጸ ያለው። ይህ በእንዲህ እንዳለ ግብጽና ኤርትራን ከሰሞኑን በአንድ ማድ ያጋመደው የኢትዮጵያ ወደ መሻት ጉዳይን በተመለከተ አዲስ ዘመን የዘርፍ ምሁራንን አነጋግሮ ይዞት ከወጣው ሰፋ ያለ ትንታኔ መካከል የተወሰነው የሚከናወን ቀን ጨባ አድርገን እንመልከት። በአረብ ዓለም ሚዲያዎች የኢትዮጵያን አቋም በማስረዳት የሚታወቀው የፖለቲካ ተንታኙ አቶ ሙሳ ሼኮ ቀይ ባህር ለኢትዮጵያ ምን ማለት እንደሆነ ሲገልጹ ግብጾች አባይን የግብጽ ስጦታ ይሉታል። እውነታው ግን ቀይ ባህር የኢትዮጵያ ስጦታ ነው። የኢትዮጵያ ታሪክ በሙሉ ከቀይ ባህር ጋር የተያዘ ነው። ኢትዮጵያ ከቀይ ባህር ተነጥላ ታሪኳ ሊጻፍ አይችልም። ልክ እንደ አይኗ፣ እግሯ የአካሏ አንድ ክፋይ ነው ይላሉ። የነበረው የተዛባ ትርክት ታሪካችንን ና አለማወቃችን እንዲሁም ህዝባችንን የምናስገነዝብበት መንገድ ነው። ስለ ወደብ ሲነሳ ሰዎች ጦርነት ይነሳል በሚል እንዲፈሩ የሚያደርገው የሚሉት አቶ ሙሳ ስለ ቀይ ባህር ስናነሳ ልንመለከታቸው የሚገቡ ሶስት ነገሮች እንዳሉም ያስረዳሉ። ጣሊያኖች ከወጡ በኋላ ኤርትራ ከኢትዮጵያ ጋር በኮንፌዴራል እንድትዋሃድ በተባበሩት መንግሥታት ድርጅት ስምምነት ላይ በተደረሰበት ሰነድ ላይ ስለ ኢትዮጵያ ወደብ የተጻፈ ነገር አለ። ኤርትራ ስትገነጠልም እንዲሁ የተደረሰው ስምምነት ላይ የኢትዮጵያ የባህር በር ሀቅ እንዲጠበቅ የሚል ሀሳብ ሰፍሯል። ሶስተኛ ከኢትዮጵያ ኤርትራ ጦርነት በኋላ ባልጀርስ የድንበር ስምምነት ላይ ስለ አሰብ የተባለ ነገር አለ። ይህም ኢትዮጵያ የባህር በር ማጣት የለባትም የሚል ነው። አሰብ የማናት የሚለው የዶክተር ያዕቆብ ኃይለማርያም መጽሐፍ እነዚህን ነገሮች ያመላክታል። በተጨማሪም የምስራቅ አፍሪካ ቅኝ ገዢዎች የነበሩት ጣሊያንና እንግሊዝ ምንጻፉ የሚለውን ብን መረምር ሀቃችን እዚያ ውስጥም ይገኛል ባይ ናቸው። ቀይ ባህርን ማጣት ማለት ከኢትዮጵያ አካል አንዱን ማጣት ማለት ነው። ባህር ሲባል ባህርነቱ ወይም መውጫ ብቻ አይደለም የተፈለገው። ቀይ ባህር ላይ ከመቶ ሀያ በላይ የተለያዩ ሚሊተሪ ቤዞች ይገኛሉ። ሩሲያ፣ አሜሪካ፣ ፈረንሳይ፣ ቱርክ፣ የተባበሩት አረብ ኤምሬትስ፣ ጃፓን እና ሌሎች ሀገራት ከ7000 ኪሎ ሜትር በላይ ርቀት አቆራርጠው መጥተው ቀይ ባህር ላይ ሰፍረው ኢትዮጵያ አፍንጫዋ ስር የሚካሄደው ነገር አይመለከታትም ማለት አይቻልም። ቡሬ ተራራ ላይ ቆመህ ቀይ ባህርን መመልከት ትችላለህ። አሰብ ከኢትዮጵያ ድንበር ስ ኪሎ ሜትር ብቻ ነው የሚርቀው። አለም በደጃችን ሲፋጭ እናንተ ከቀይ ባህር ምንም የላችሁም እንዴት ይባላል? የቀድሞቹ ፖለቲከኞች የሰሩ ስህተት ለምን በምሁራን ደረጃና በህግ ባለሙያዎች ዛሬ የማይታየው ከኤርትራውያን ጋር ሲደረግ የነበረው ንግግር ሁሉን ለምን እንደገና አይታይም ሲሉም ይጠይቃሉ። ከቀይ ባህር ማዶ በቀጠናው ላይ ተጽዕኖ መፍጠር የሚችሉ ብዙ ጠንካራ ሀገራት አሉ። ከቀይ ባህር ወዲህ ግን የትኛውም ሀገር ነው ትልቅና ጠንካራ ሆኖ ሊታይ የሚችለው ሀገር አለመሮሩን ጠቁሟል። አንድ ዩኒቨርሲቲ የሌለውና በ30 ዓመታት ውስጥ አንድ ጊዜ የውጭ ዲፕሎሞችን ሰብስቦ መግለጫ የሚሰጥ ሀገር እንደ ሀገር ይታያል። የትኛው ሀገር ነው እንደ ሀገር ራሱን ችሎ የሚቆመው የሚለውን መመልከት ብቻ በቂ ነው። ከዚሁ ባሻገር አብዛኞቹ የቀይ ባህር ዳርቻ ሀገራት የሌሎቹ ሀገራት ጥገኛ ናቸው። ጅቡቲን ብንወስድ በፈረንሳይና ኢትዮጵያ ድጋፍ የምትኖር ናት። ሶማሌላንድ እንደ ሀገር እውቅና ለማግኘት በሂደት ላይ ያለች ሀገር ናት። ሶማሊያ ውድቀት ገጥሟት በኢትዮጵያ ድጋፍ ነው ከዜሮ ተነስታ የቆመችው። ከቀይ ባህር ወደዚህ ያለችው ብቸኛ ጥሩ አቋም ያላት ሀገር ኢትዮጵያ ናት። በዚህ ምክንያት ኢትዮጵያ የቀይ ባህር ዳርቻ ሀገር እንድትሆን የዓለም አቀፍ ማህበረሰብ ፍላጎት ነው። ምክንያቱም የአልሸባብ አቅም ከሶማሊያ መንግስት በላይ ነው። ኤርትራ እንደ መንግስት የሚታይ አስተዳደር የላትም ሲሉ ሙሴ ሼኩ ያስረዳሉ። አቶ ሙሳ እንደሚናገሩት አለም አቀፍ ማህበረሰብ ኢትዮጵያ ወሳኝ ሀገር መሆኗን ተረድቶ ቀይ ባህር ላይ መገኘቷ ስትራቴጂክ ጉዳይ አድርጎ ነው የሚመለከተው። ስለዚህ ግብጽና ኤርትራ ኢትዮጵያ በቀይ ባህር ላይ የምታነሳውን ጥያቄ ለመቀልበስ የሚያደርጉትን እርጫ የትም የሚያደርስ አይደለም በማለት ኤርትራም እድሜ ቅድሜ ልኳን ከፕሬዚዳንት ኢሳያስ ጋር ልትላቀቅ እንደማትችል የሚገልጹት የፖለቲካ ተንታኙ አንዳች ነገር ተፈጥሮ የኢሳያስ አስተዳደር ቢፈርስ አራትና አምስት ታጣቂ ኃይል ከውስጧ ሊወጣ ይችላል። አልሸባብ እየፈጠረ ካለው ችግር ጋር ተዳምሮ ቀይ ባህር ሌላ መልክ ሊይዝ ይችላል። አሁን እንኳን የሁቲ አማጽያን በአካባቢው ላይ እየፈጠሩ ያሉ ችግር የሚታወቅ ነው። ዓለም አቀፍ ማህበረሰብ ይህን ሁኔታ ስለተረዳ ኢትዮጵያ የግድ ወደ ቀይ ባህር ዳርቻ መጠጋት አለባት የሚል አቋም ይዟል ብሏል። በጥቅሉ ሰሞንኛው የግ ግብጽና ኤርትራ ጥምረት መቋጫው እርስ በርስ መጠፋፋት አለፍ ካለም ከአሜሪካ ጋር መላት የሚሆን እንደሆነ እንጂ ኢትዮጵያ ላይ ያና ህል ለውጥ ይኖረዋል ማለት ዘበት ነው የሚሆነው። አበቃን፣ ቸር ጊዜን ተመኘን። ውድ የቻናላችን ተከታዮች በዛሬ ዝግጅታችን ባደረስናችሁ መረጃ እንደተደሰታችሁበትና ጠቃሚ መረጃ እንዳገኛችሁበት ተስፋ እናደርጋለን። የዛሬሁን በዚሁ አበቃ። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ለእናንተ ይጠቅማሉ ብለን የምናስባቸው መረጃዎችን ይዘንላችሁ እንቀርባለን። ቪዲዮ ላይክ፣ ቻናልም ደግሞ ሰብስክራይብ ማድረግ የደውል ምልክቷን መጫን እንዳይረሱ። በሌላ ቪዲዮ እስክንገናኝ ቸር ቆዩ።